ኢትዮጵያ ውስጥ ዘመናዊ የቀጥታ ሽያጭ ሞዴሎች በአንጻራዊነት አዲስ የሚባሉ ቢሆኑም የአሻሻት ጽንሰ ሐሳቡ ግን በኢትዮጵያ የግብይት ስርዓት ውስጥ ከአክሱም ዘመነ መንግስት ጀምሮ ያለና የነበረ ዘዴ ነው። የታሪክ መዛግብት እንደሚያስረዱ ውስጥ የስትራቴጂካዊ አቀማመጣችን ጋር ተያይዞ የአክሱም ሲራራ ነጋዴዎች እንደ ወርቅ፣ የዝሆን ጥርስና ቅመማ ቅመም ያሉ ሸቀጣሸቀጦችን በቀጥታ በምስራቅ አፍሪካ በመካከለኛው ምስራቅ በተለይም ደግሞ የአረብ ሀገራትና በህንድ ካሉ መንግስታት ጋር ይገበያዩ ነበር። ይህም በአብዛኛው በቀጥታ ዕቃን በዕቃ የመለዋወጥ ወይም የባርተር ላይ የተመሰረተ ነበር። እንግዲህ በዘመን ቅበብሎች በየቀዩና በመንደሩ በተጀመሩት የቅዳሜ ገበያዎች ውልቶች ኋላ ላይም የዘመናዊ የግብይት ሰዓቱ ጋር ተያይዞ በመጡት በየከተሞቹ በተቋቋሙ የገበያ ስፍራዎች የቀጥታ ሽያጭ ሲከወን ነበር። አሁንም እየተከወነ ይገኛል። ቤት ለቤት በቀጥታ አሊያም ለሚያውቋቸውና ለሚግባቧቸው ስለ ምርትና አገልግሎቱ ገለጻ በመስጠት በእጅ የሚሰሩ የዕደ ጥበብ ውጤቶችን የሽመናና መሰል ስራዎችን የሚሰሩ የቀጥታ ሽያጭን በተበጣጠሰ መልኩ የሚከውኑ ሰዎችን እርግጠኛ ነኝ እናውቃለን። ከዚህ በተጨማሪም ማህበራዊ ሚዲያና ኢኮሜርስ እያደገ በመምጣቱ ቀጥተኛ ሽያጭ በአገሪቱ ውስጥ በስፋት ተደራሽነትን አስፍቶ እየተከወነ ይገኛል ለማጠቃሻነት የፈጠራ ስራዎችን በተለያዩ ማህበራዊ ገጾች የሚሸጡ ግለሰብና ድርጅቶችን መጥቀስ እንችላለን ነገር ግን በአገራችን ይህንን የአሻሻት ዘዴ በመጠቀም የሸማቾችን የፋይናንስ ፍላጎት ለመበዝበዝ የሚሞክሩ የሉም ግን ማለት በፍጹም አይደለም ለዛም ነው በህጋዊ የቀጥታ ሽያጭ እና በፒራሚድ እቅሎች መካከል ያለውን ልዩነት በደንብ ማወቅ እና መረዳት የሚያስፈልገው በማህበረሰቡ ዘንድ እነዚህ ሁለት የማርኬቲንግ ሞዴሎች ግራ የሚያጋቡት ዋነኛው ጉዳይ በሁለቱ መካከል ያለውን ልዩነት ካለ መረዳት ነው ብዬ አምናለሁ። በእነዚህ ሞዴሎች መካከል ያለውን ልዩነት ካለ መረዳትም በስፋት ሁለቱ ተመሳሳይ እንደሆኑ ሲቆጠሩ መታዘብ ችለናል ብዬ አምናለሁ። በሁለቱ ሞዴሎች መካከል ያለውን ልዩነት መረዳት እንዲሁም የቀጥታ ሽያጭን ህጋዊነት መገንዘብ በአገራችን ያለውን የኢንተርፕረነርሺፕ እጥረት የሥራ አጥ ቁጥር መብዛት እንዲሁም በምርትና አገልግሎት ላይ ያለውን የተጋነነ ክፍተት ከማስቀረትም ረገድ ያለውን ሚና እንድንረዳ ያደርገናል የሚል ሐሳብ አለኝ። ቀጥታ ሽያጭ ምንድን ነው የሚለውን ነገር በዝርዝር ማየትና መገንዘብም ያስፈልገናል። ቀጥተኛ ሽያጭ በግርንድፉ ሲተረጉም ምርቶችን ወይም አገልግሎትን በቀጥታ ለተጠቃሚዎች መሸጥ ወይም ማስተላለፍ ማለት ነው። ይህ ያሻሻጥ ዘዴ ብዙውን ጊዜ በግል ግንኙነቶች ወይም በአውታረ መረቦች በኩል ሊከወን ይችላል። ቀጥተኛ ሽያጭ እንዴት ይሰራል? የሚለውን ደግሞ በዝርዝር እንመልከተው እስኪ። አምራቾችና አገልግሎት አቅራቢዎች በቀጥታ ለምርትና አገልግሎት ተጠቃሚዎች በቀጥታ የሚሸጡበት ዘዴ የቀጥተኛ ሽያጭ ዘዴ ይባላል። ይህ የአሻሻጥ ዘዴ ባህላዊ ከሆነው በአቅርቦትና ፍላጎት ሰንሰለት ውስጥ ያሉትን ደረጃዎች ያሳጥርናል ማለት ነው። በሌላ አገላለጽ ቀጥተኛ ሽያጭ በሻጭና ገዥ መካከል ጣልቃ የሚገባ አከፋፋይ ወይም ሌላ አካል ሳይኖር በዋና ተጠቃሚና በአቅራቢ መካከል ሽያጭን በቀጥታ የማከናወን ዘዴ ነው ልንል እንችላለን። ይህም ዘዴ በተለምዶ የፊት ለፊት መስተጋብርን ወይም ገጽ ለገጽ ግብይትን እንዲሁም በተለያዩ ማህበራዊ ገጾች ለምሳሌ እንደ ፌስቡክ፣ ቴሌግራም ቻናሎች በመጠቀም ሊከወን ይችላል። እንግዲህ ይህ ያሻሻት ዘዴ በሁለት አይነት መንገድ ሊከወን የሚችልበት መንገድ አለ። አንደኛው በነጠላ ደረጃ ወይም ሲንግል ሌቭል ሴልስ ሲሆን ሌላኛው ደግሞ በባለብዙ ደረጃ ወይም መልቲ ሌቭል ሴልስ በመባል ይታወቃል። እንግዲህ በእነዚህ የአሻሻ ዘዴዎች ተጠቅመን ገቢ ማግኘት የምንችለው ምርት ሲሸጥ ብቻ ሆኖ የገቢ መጠናችንም ከሚሸጡት ምርቶች ብዛት ጋር የተቆራኘ ይሆናል። እንግዲህ ይህ ሞዴል በአገራችን ኢትዮጵያ በተለያዩ መልኩ የሚከወን ሲሆን ነባራዊ ምሳሌዎችን ለመጥቀስ ያህል በተለያዩ የማህበራዊ ገጾች ወይም ደግሞ የግል ዕውቅናን በመጠቀም የውበት መጠበቂያ ምርቶችን፣ የተለያዩ የእጅ ስራዎችንና የቤት እቃዎችን የሚሸጡ የተለያዩ የጌጣጌጥና የባህል አልባሶችን፣ እንዲሁ ስራ ፈጣሪዎች ይህንን ሞዴል ይጠቀማሉ። በፍላጎት ላይ የተመሰረተ የገበያ ትስስር በመፍጠር በተለይም በፍላጎትና በአቅርቦት መካከል ያለውን ክፍተት ስለሚቀንስልን ከዚህም በተጨማሪ በኢትዮጵያ የተሰሩ ምርቶችን በቀጥታ ለተጠቃሚዎች በመሸጥ የሀገር ውስጥ አምራቾችን ስለሚደግፍ ይህ ዘዴ እጅግ ተመራጭ የግብይት መንገድ ሆኗል። በመቀጠል የፒራሚድ እቅድ የምንለው ምንድን ነው? የሚለውን ነገር እንመልከት። እንግዲህ የፒራሚድ እቅዶች ሰዎችን በመመልመል ላይ ብቻ የተመሰረተ ህገ ወጥ የማጭበርበር ስራ ነው። ተሳታፊዎች የመቀላቀያ ክፍያ እንዲከፍሉ ይገደዳሉ። በዚህ ምክንያት ገቢ የሚገኘው ምን ያህል ሰዎች ተቀላቀሉ በሚለው ላይ እንጂ ምርትን ወይም አገልግሎትን በመሸጥ ላይ በፍጹም አይደለም። በሌላ አገላለጽ አባላት ወደዚህ ስብስብ ለመቀላቀል በቅድሚያ ክፍያ መክፈል ይጠበቅባቸዋል እያለን ነው ማለት ነው። ገቢያቸውም ደግሞ የተመሰረተው ስብስቡን ለመቀላቀል ክፍያ የሚፈጽሙ ሌሎችን በመመልመል ላይ ነው ማለት ነው። እንግዲህ በዚህ ስርዓት ምንም አይነት እውነተኛ ምርት ወይም አገልግሎት የለም፣ ካለም እንደ ሽፋን ብቻ ይጠቀሙበታል ማለት ነው። ቀጥተኛ የሽያጭ ዘዴ ሕጋዊና ዘለቄታዊነት ያለው የቢዝነስ ስልት ሲሆን፣ በሌላ መልኩ ደግሞ የፒራሚዳል እቅዶች ግን ለአጭር ጊዜ ብቻ የሚከናወኑና በአጭር ጊዜ ውስጥ የፒራሚዱ አናት ላይ ያሉ ሰዎች ክርፋቸውን አግበስብሰው ከገበያው የሚወጡበት ዘዴ ነው። ከዚህም በተጨማሪ የምርት አሻሻጮቹ ወይም ደግሞ የምርት አስተዋዋቂዎቹ በፍላጎታቸው ላይ የተመሰረተና ከነሱ ችሎታ ጋር የተመጣጠነ ስራን ስለሚሰሩ በቀጥታ ሽያጭ ላይ ሪስኩ በጣም የቀነሰ ነው። ነገር ግን በፒራሚዳል እቅድ ግን በጣም ከፍተኛ የሆነ ገቢ ያለመግኘት ሪስክም አለው። እንግዲህ መጠቅለያው ይህ ነው። በአገራችን በኢትዮጵያ የስራ ፈጣሪነት መንፈስ ከመቼውም ጊዜ በላይ የተነሳሳበት ወቅት ላይ እንገኛለን። በዚህ ረገድ የሚሸጠው ምርትና አመራረት፣ አጠቃቀምና ጠቀሜታ በደንብ በዝርዝር ለመግለጽ ቀጥተኛ ሽያጭ በጣም ሁነኛ የሆነ መንገድ ነው። ለዛም ነው የቀጥተኛ ሽያጭ ታሪክና እድገትን መረዳታችን እድሎችን እንድንቃኝና ከማጭበርበር ራሳችንን እንድንጠብቅ የሚያደርገን። በአገራችን በዚህ ረገድ ሕጋዊ የቢዝነስ ሞዴሎች ላይ በማተኮር ቀጥተኛ የሽያጭን በመጠቀም ሁለንተናዊ ተጽዕኖን መፍጠርና ዘላቂ የንግድ ሥራዎችን መገንባት ይቻላል ብዬም የማሙ ሳሙኤል ተክለ ኢየሱስ ነበርኩኝ። ዛሬ ስለ ቀጥተኛ ሽያጭና ስለ ፒራሚዳል የአሻሻጥ ዘዴ ያላቸውን ልዩነቶች በእኛ አገር ላይም ያለውን የታሪክ ዳራ ለማየት ሞክረናል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛ።